የኢፌዴሪ ፕሬዝደንት አጽቀሥላሴ ጤና ሚኒስቴር የዜጎችን ሕይወት ለማዳን እያከናወናቸው ያሉ ተግባራትን አጠናክሮ መቀጠል እንደሚጠበቅበት ተናገሩ። የጤና ሚኒስቴር በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት ያበለጸገውን ጤንነት የተሰኘ የሞባይል መተግበሪያ ያስመርቋል። ዜጋዎች ከራስ ጥቅም በላይ ሀገርን በማስቀደም ለሀገራቸው መጻኢ ዕድልና መልካም ገጽታ ግንባታ መስራት እንደሚገባቸው ምሁራን ገለጹ። በባሌ ዞን የሚገኘው የወልመል መስኖ ግድብ መንግስት የገባውን ቃል በተግባር የገለጠበትና ከ12000 ሄክታር መሬት በላይ የሚያለማ ፕሮጀክት ስለመሆኑ ተገለጸ። የቄለሞለጋ አርሶ አደሮች ኤክስፖርት በሚደረጉ ምርቶች ላይ ትኩረት ሰጥተው እየሰሩ መሆናቸውን ገለጹ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሩሲያ ሕጋዊ ጥቅሞች ሳይረጋገጡ ከዩክሬን ጋር ያለው ጦርነት እንደማይቆም ገለጹ። በስፖርት ጉዳያችን በእንግሊዝ ፕሪምየር ሊግ 11ኛ ሳምንት ተጠባቂው የማንቸስተር ሲቲና ሊቨርፑል ጨዋታ በማንቸስተር ሲቲ የበላይነት ተጠናቀቀ።